ትሰራለህ ምን እያለ ደህና ነው? ሰላም በል እስኪ። ሰላም ሰላም፣ ብለሽ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እሺ ቪዲዮ ልንሰራ ነው። እሺ ቅፍ አድርገኛ ጌታ ጎበዝ እኮ ነው። እና ውድ ቤተሰቦቼ ዛሬ ቤተሰቦች ዛሬ ቪዲዮ ልንሰራ መጥተናል። የዛሬ ቪዲዮ የሚሆነው እንደተለመደው እሰራ ወንደራን ፕራንክ ልናደርገው ነው። ላይክ አድርጉ በላቸው። ላይክ አድርጉ፣ ሰብስክራይብ አድርጉ አድርጉ አይደለ? ኮሜንትም ጻፉ እና ውድቤን ሰዎች ዛሬ የሰራ እያዝናናኝ ነው እና ምን አሰብኩ መሰላችሁ እንደ ራምፕራንክ ላደርጉ አሰብኩኝ። አሁን ይሄ ሦስተኛ ልጅ በጣም እያመመኝም እየደከመኝም ስለሆነ እናቴ ጋር ሂጅ ወልዳለሁ እያልኩ እያወራሁ ነበረና እኔ ያው ልሄድ አይደለም ግን እንደዛ ብዬ እያወራሁ ስለሆነ አሁን ምን አሰብኩኝ ሻንጣ ውስጥ ልብስ ምናምን ከታትቼ ቆይ ቆይ፣ ተነስ ይሁና በዚህ ሻንጣ ውስጥ ልብስ ከታትቼ እየሄድኩ ነው ብዬ ፍራንክ አደርገዋለሁ ማለት ነው። ከዛ ምን ይላል? ሂጂ ነው አቲጂ ነው የምለውን አብረን እናያለን ማለት ነው። ወይኔ ከልጅ ጋር ግን ቪዲዮ መሳክ ከባድ ነው አይደል? ቪዲዮ እንስ አብረን። እሺ ማርጌ እሺ

ፊልሙ እንደራን እንግዲህ እናስጠራዋለን። ሳይክል እየነዳ ነው ግቢ ውስጥ ድና ሮጠ። እንደራ እና በለው። እሺ ምን ሊያደርግ ነው? ቪዲዮ ሊሰራ ነው። አንተ ሰራህ እኮ በቃ። አሁን አሁን ደራን እኮ ሰራን። እናንተ ሰርተናል። ደራን ጠርተናል ይ ጋቢ ላወጣ ነው ወይኔ ወይኔ ወይኔ እና ጋይስ አሁን ሁሉም ነገር ሁሉም ነገር ቪዲዮውን ጠብቆ እየሆነ ነው ስለዚህ

ቢያንስ እስከ ሁለት ወር እነ ወንደራ ብቻቸውን ነው የሚሆኑት። እኔ ምን ያህል ሰራም ሚዘሪ ወይስ እናንተ ጋር ነው? እሜ ጋር ልወልድ እየሄድኩ ነው። እስኪ ምን እሜ ጋር ልሄድ ነው። አንተ አሁን እዚህ ትቀመጣለህ። የት ነው የምትቀመጠው? ና እሺ፣ ና አውራኝ። እሺ፣ ነይ ነይ፣ እስኪ ነይ ይዤሽ ልሂድ። ና ና፣ ቆይ፣ ና ልንገርህ፣ ና ልንገርህ እና አሁን ልወልድ አንድ ወር ይቀራኛል። እዛ ሁለት ወር ከተቀመጥ ተው፣ ተው። እና ደክሞኛል፣ ቅሱንቅሱ ብሎኛል። ያው ይህን እንግዲህ እስከ አንድ ወር ምናምን አዘርጋ አሁን አንድ ወር አለኝ። ከዛ የተወሰነ ጊዜ እዛ ቆያለው። አሁን አንተ የሚጠራበት ምክንያት እዚህ ትቆያላችሁ ወይስ ተመረት ይደለም እኮ ለምንድን ነው እዚህ ባለፈው? ለምን የሰራ ጊዜ የሰራ ጊዜ መምጣት አትችልም? መምጣት ማትችልበት ምክንያት

እንዳምን የኔ ቤት መሆን ምን ያደርጋል? ኦ ድርቅ ነው እኮ። እዚህ ነው። እኔ አሁን አንደኛ ባጃጅ እያስራፈችልኝ ነው ነው ነው

ጊዜ አንድ ጨማምራ አብስታ ሌላ የምትደፋለች እንጂ እንደን ቆጣት አሰራል እኳ፣ ተቆጠበም አልተቆጠበም። አንተ ዋና የምር በጣም ከዚህ በላይ እና አንተ ቁርስ፣ ምሳ፣ እራት፣ መክሰስ አይጉደልብኝ። አሉ ደስ ይላል። እሺ እኔ እዚህ ከወለድኩ ስለምጎዳኩ ነው። ምኑን ነው የምትጎጂው? እሷ እዚህ ትመጣለች። እዚያ ወጣ ሁሉንም ልጆቹን የምር አትመጣም። አሁን ትመጣለች። ለምን እኮ ለቀም በኋላ እኮ መጀመሪያ ልጅ ከፈቀደልኝ ሌላው ቀላል ነው የሆዱን

ትቀመጫ ለምን? አስራ አምስት ለምን ምክንያት አሁን የሚሰው አለ ብለሽ ጥለሽ የሄድሽ ነው? አዎ ምን እና አንተ ትምህርት ቤት ስትል ህጻኑ ምንም አይሆንም፣ ምንም አይሆንም ነው። እና ውድ ቤተሰቦቼ ቪዲዮ እየተቀረጸ ነው እንዳላለን ከካሜራ ሳይተኛ

አውቄ ነው ያው ፕራንክ ፕራንክ በቃ ቶሎ ነው የሚያለቅሰው ነው ግን በቃ ፕራንክ የሚባለው ነገር ማለት ነው፣ ለምሳሌ ቀልድ ማለት ነው። በቃ ቀልድ ማለት እኮ። ታዲያ ለምን ታለቅሳለህ? እሺ፣ ለምን ታለቅሳለህ አንተ? ሁለት ነህ። ከአንተ ጋር ቪዲዮ አትሰራም። በቃ ለምን ይሄን። ከቻልክ አንተም ፕራንክ ታደርገኛለች። ችግር የለውም፣ አታልቅስ ወይኔ ግን ለምንድን ነው ቶሎ ወድ ምድር ሰው ግን? የመጀመሪያ ልጅ ነው ወይስ ሁሉም ነው? እስኪ እና በቃ ካሁን በኋላ ፕራንክ አላረገውም። እስኪ የምሬን ነው። ምን ብገዛልህ ነው የምትደሰተው? እና ውድ ቤተሰቦች፣ አውቄ ነው አልሄድም። እኔ ትንሽ እሱ ላይ ለመጫወት ነበር ያሰብኩት፣ ግን ልጄ ቶሎ ተከፋብኝ። እኔ አይደለም ሶስተኛ ሁለተኛ ቤትም አልሄድኩም። እግዚአብሔር እንደሆነ ነው የሚሆነው። እና ጸልዩልኝ፣ በዱዓችሁ አስቡኝ። አሁን እየተቃረብን ነው፣ ኦልሞስት የተወሰነ ብዙ የሚቀረን ለማንኛውም መልካም ሙሉ መልካም ቆይታ በያላችሁበት ይሆንላችሁ። ባይ ባይ።